ና ስትመጣ ለምን አለ ማ ሲጀምር መሄድም አልነበረብኝም። ፈጠጥክ እኮ ምንም ሌላው ይቃል የለውም ብዙ ነገር፣ ወይኔ በላቸው! ብሩኬ በቅናት አበደ ማለት ነው። ሰላም ጤና ይስጥልኝ፣ ቤተሰቦቼ፣ እንደታመሻችሁ በድጋሚ መጥቻለሁ ማለት ነው። እኛ የጠበቅ ነው የሰርኩ ቪዲዮ ይለቀቃል፣ እነሱ በጭቅጭቅ ይመጣሉ። ጭራሽ ከወንድ ጋር ይበሻላለ። በቅናት አበደ ማለት ነው። እውነት እኔ በጣም እርግጠኛ ነኝ፣ ልጅ የላከባት እሱ ነው፣ ብሩኬ እራሱ። እሷ አንዷ ትጠልፈብኛለች ብላ ነበር አይደለ? እሷ አስታልፈዋለች ወይስ አታልፈውም ብሎ ነው የማታውቀው ወንድ የላከባት። በጣም እርግጠኛ ነኝ፣ ምክንያቱም በብሩኬ ንግግር ያስታውቃል እውነት እንዳልሆነ ያስታውቃል። እሷ ግን ሬሊ ሆና ነው እያወራች ያለው። የማለች ነው ምናምን ማለት ነው። እና አንደኛ ያው ታዋቂ ስትሆኑ ብዙ ሰው ያውቃቸዋል። ያው ያው የምታወሩትንም የምትሆኑትም ነገር ገደብ ሊኖረው ይገባል፣ ቢኮስ ፍቅረኛችሁ እስካለ ድረስ ማለት ነው። ግን ደግሞ ይሄን ልጅ እንዲጫናት አርጓታል። ይህም ያደረገው የብሩኬ ስራ ነው። የእውነት አትመኑት። ብሩኬ ነው እንደዚህ ሊያደርግ የቻለው እና ዛሬ በኮሜንት ላይ ሲጻጻፉ ነበረ እን እንዴት አሁን እንደዚህ ጓ ብለው ይመጣሉ? ረ ተውኛ፣ አታጃጅሎን፣ ተው ግን ጨረቃዎቹ፣ ተው። እና ቅናት ነው ያው ትምህርትን ውሰዱበት፣ ጓደኛ እያላችሁ ከሌላ እንደዚህ ስትሆኑ አስቡት የእሱን ስሜት ምን ያህል እንደሚጎዳው ማለት ነው። እና ሚዜ ነው ሚዜነት ብዙ ፕሮሰስ አለ፣ ብዙ ነገር ማለት ነው። በቃ ሁሉ ዝም ብሎ ቁጭ ማለት አይደለም፣ ሰርቶ ማብላት አለ። የመጣችሁት ኤቭሪቲንግ አይቻለው። እኔም እህቶቼ ሲያገቡ ማለት ነው፣ ብዙ ነገር አለ። ና እሱን አይኑ እሷ ጋ ነበረ ማለት ነው። እሶ ፈተናውን አልፈሻል ወይ ሳላለፍሽ ን ቅመሟ እሷ እውነትም አታውቀውም። በጣም እንትን ሆና ነው እያወራች ያለው። ምክንያቱም ተማመንበታል፣ እሷን ትተማመንበታለች፣ ያምናታል። ሶ ይሄ የራሱ ስራ ስለሆነ እሷ ግዴታ ማሳመን አለበት መሄዱ ማለት ነው። እኛንም ማሳመን አለበት እሷን ማሳመን ስላለበት ግዴታ እሷን ጥሎ መሄድ አለበት ማለት ነው። ግን ከካሜራ ጀርባ ደግሞ ይገናኛሉ። እኛ ግን አታጃጅሉን ተው ግን ኧረ ተው፣ እኛ የጠበቅ ነው ሌላ ጭራሽ። እናንተ ጭቅጭቅ የእናንተ ጭቅጭቅ ደግሞ ጭቅጭቃችሁ ኮርፊያችሁ ሲያምር ትቀጥሉበት። እንደው እናንተ ብሩኬ ሲቀና እንዲ ነው እንዲ በጣም ይቀናል። ማርያምን በጣም በጣም ማለት ነው ሀይሚ ከሌላ ሰው ጋራ ሆና ሊያይ አይፈልግም በጭራሽ። ሞቱ ነው የሚመርጠው፣ የምር ሞቱን ይመርጣል። እና አሁን እኔም እንደፈለግ ሆናለሁ ሲላት ማለት ነው። እሷ ምን እንደሆነች ይዋት፣ ፊቷን ይዋት፣ ማርያምን በጣም ነው የደነገጠችው በጣም ማለት ነው። እና እኔውስ የቡርኬ ስራ ነው በአጭሩ ማለት ነው እኔ አንደርስታንድ እንዳደረግኩት